ኢሳይያስ ወደ ሕዝቅያስ ቤት ሄዶ ምንድን ነው ያለው? ቤትህን አስተካክል ትሞታለህና፣ ቤትህን አስተካክል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ የእስራኤል ቅዱስ እግዚአብሔር ሆይ በሌላችንና ኃጢአታችን ሳታስብ ያንን የሚያስፈራና የሚያስደነግጠውን ድቅድቁን ጨለማ አሳልፈህ ለዚህ መልካም ብርሃን ስላደረህን እናመሰግናለን። ክቡር አባታችን መላከ ስራት ቆሞስ አባ ገብረ ማርያም አለሙ የዚሁ ታላቅ ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን ካህናት፣ ዲያቆናት፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳችው አስራቱን በኩራቱን አውቅታችሁ በቤተ ክርስቲያን ሰጥታችሁ ቤተ ክርስቲያንን የምታገለግሉ አባቶቼ፣ ምእመናን፣ እናቶቼ፣ ምእመናት የወጣትነታችን ጊዜ እግዚአብሔር ራርክልናል በሚል የተስፋ ስንቅ ሰንቃችሁ ወደ ደምረቱ የመጣችሁ ወጣቶቹ ወንድሞቼ፣ እህቶቼ ህፃናትን ጭምር እስከ ሞት ድረስ በውድረና ባፈቀረን በአንድ ልጁ በጌታ በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም ላችኋለሁ። እንደምናደራችሁ እግዚአብሔር ይመስገን። እንደምናደራችሁ እግዚአብሔር ይመስገን። እንደምንሰነበታችሁ እግዚአብሔር ይመስገን። ቸርነቱን ከኛ ሳያርቅ በቸርነቱና በይቅርታው ዛስ የሚመሰገን የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ዛሬውም በአዲስ ሕዳሴ በሀዲስ ምስጋና የተመሰገነ ይሁን። ከምድር እስከ ሰማይ የተተከለችዋ የወርቅ መሰላናችን እናታችን ድንግል ማርያም ከልጇ በታች ከፍጡራን ላይ ስም ይክበር ይመስገን። አምላካችን መድኃኒታችን ኢየሱስ ክርስቶስ ቢወድልንና ቢፈቅድልን ዛሬ የምንነጋገርበት የትምህርታችን ኃይለ ቃል የሚሆነው ትሞታለህና ቤትህን አስተካክል በሚል ይሆናል። ይህንን ኃይለ ቃል የምናገኘው በትንቢተ ኢሳይያስ ምዕራፍ 38 ተራ ቁጥር አምስት ላይ ተጽፎ የሚገኝ ኃይለ ቃል ነው። ትሞታለህና ቤትህን አስተካክል ይህን ቃል ኢሳያስ ነው የተናገረው ኢሳያስ ማለት የቃሉ ትርጓሜ መድኃኒት ማለት ነው መድኃኒትነቱ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ተገርፎ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ ዓለምን ስላዳነ ስለ ምድረ በዳ ያለውን ተቆጥ አይደለም። መድኃኒት ማለት ነው ስንል የጸጋ መድኃኒትነት የተሰጠው አሕዛብን አስጠምሮ መመለስ የተቻለው ልዩ ነው። ህጅ ነው እናት አባቱ አሕዛብን አስጠምሮ እንደሚመልስና በትንቱ እንደሚጠቅም አስቀድመው አውቀው ያወጡለት ስም ነው። ኢሳይያስ ማለት መድኃኒት ማለት ነው። ይይ ታላቅ ነቢይ ብዙ ትልቁን ተሜታት ተናግሯል። የአዲስ ኪዳን መምህር ነው። ታይቃምቱ በረቃሉ ተናገረ። ከሰባት መቶ ዓመት በማለፍ የሚከናወነውን እግዚአብሔር ከድንግል ማርያም በድንግልና በድንግልና ተፀንሶ በድንግልና እንደሚወለድ የተናገረ ታላቅ ነቢይ ነው። ገና አስቀድሞው ክርስቶስ በመልት መስቀል እንደሚሰቀል ለዓለም እንደሚሞት ስጋውን እንደሚቆርስ ደሙን እንደሚያፈስ አስቀድሞ የተናገረ ነቢይ ነው። ጌታ መላንያንም የሰላም አለቃ እንደሆነ ቀድሞ አስቀድሞ የተናገረ ነቢይ ነው። እኔ ነቢይ በዘመኑ በነበረው ህዝቅያስ ተብሎ የተባለ የይሁዳ ንጉሥ ስለተናገረው ኃይለ ቃል ነው ዛሬ የምንነጋገርበት፣ ትሞታለህና ቤትህን አስተካክል። ይህም ድምፅ ይህን ቃል የተናገረው ኢሳያ ሲሆን ይህን ቃል የሚነገረው እንዲያስተካክል እንዲያስተካክል እየተነገረ ያለው ደግሞ የይሁዳ ንጉሥ ህዝቅያስ ነው። ይህ ንጉሥ ሰውን በነቢያት በኩል እንደሚመከር የሚያሳይ ቃል ነው። ንጉሥ ሲሆን መታመም አለ፣ መለወጥ አለ፣ መለወጥ አለ፣ መድከም አለና ያንን ሁሉ መንገዳችን የምናይበት ቃል ነው። እስከ ሞት ነበረ ቀድሞ እግዚአብሔር ይማልህ ነው የሚባለው። በሀገራችንም ቋንቋ በዓለም ላይም እንደ ቋንቋ አገላሉ ልልን ይችልም። ነገር ግን እግዚአብሔር ይማልህ የሚል ፍች ሊሰጠው ይችላል። ማንኛውም ሰው የታመመን ሰው ባልታቆያኛ፣ በደረቃኛ የተያዘውን ሰው ቤት ላይ ሄዶ ምንድነው የሚሉት? እግዚአብሔር ይማልህ ንረቱ ይላክልህ ነው የሚባለው። እዚህ ቃልን ስትመለከቱ ግን ኢሳይያስ

ሳይል ላስራይ እንደምናየው በግራት ሰባት ናሁ ድንግል ትጸንስ ወትወልድ ወይበ እነ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ሌላ እኒ መጻሕፍት የማያውቁ ወይም ለራሳቸው የሚተረጉሙና የሚያስተረጉሙ ሰዎች ወንድ ልጅ የተባለ አንተ ድንግል የተባለች ኢየሩሳሌም ናት ብለው ለሕዝቅያስ አስነገሩት ይላል።

በዚህ አማካኝነት ይህ በሽታ በሱ የበቀ ማለት ነው። እግዚአብሔር አንዳንዴ ስንፈታተነ ረጭ ጨዋንና ብዙ ዘመነ በሽታ ይመጣ። ክርስቲያኖች አንዳንዴ ለእግዚአብሔር የተነገሩትን ቅዱሳት መጻሕፍት ለቅዱሳን አባቶቻችን የተነገሩ ቅዱሳት መጻሕፍትን ለራስ አድርጎ መተርጎም ለኃጢአት እንዲመች አድርጎ መተርጎም

እስቲ ክርስቲያኖችን ቃል በሉት። ትሞታለህና፣ በሉ ሲል ትሞታለህና፣ ቤትህን አስተካክል፣ ቤትህን አስተካክል። ምን አይነት ቤት ነው? ይህ መስተካክል ያለበት ቤት ምን አይነት ቤት ነው? ትሞታለህና፣ ቤትህን አስተካክል ማለት ምንድን ነው? ይህ መስተካከል ያለበት ቤት፣ እንዴ፣ አንዳንዴ በዚህ ዓለም እንዳለ ስንታስሩ፣ ህይወትና ህይወትን ስታስሩ፣ እንዴ፣ ነገረም ህይወት እንዴት ቤት ይስተካከላል? ነገ የሚቀበል እንዴት ቤት ይስተካከላል? አሁን ቃልኮ ትሞታለህና ቤት ማስተካከል ነው። ስለዚህ ለሚሞት ሰው ቤት ለሌላ ለሚሆን ሌላ ለሚሆን ሰው ልጅ ለሚሆን ሰው ሌላ ሌላ ለሚሆን ሰው ቤት እንዴት ከሞተ እንዴት ቤት ማስተካከል ይለዋል። ይህ እንዴት ነው ያደርገው ነው? አስተካክሎ ብለውት ይኖረው ነው? ላይኖሩበት ነው ያደርገው ነው? ክርስቲያኖች፣ አስራችሁታን ቃሉን ሰው ቤት ማስተካከል የሚችለው ሰው ቤት ከአንድ ቤት ከአንድ ቦታ ወደ አንድ ቦታ ንግዶ ሌላ ቤት መስራት የሚችለው ሲኖርበት ነው። ከዛው ላይም አዲስ ቤት መስራት ወይም ማሳመር ኮርኔስ፣ ከለሎ ኮርኔስ፣ ሳሎኑን የተበላሸ ከሆነ አሁንም ሳሎኑን ጥሩ አድርጎ ማስተካከል የሚችል ሊኖርበት ሲሆን ነው አይደለ? ቤት የሚታወቀው በዛ ነው። ስለዚህ ቃሉና ንግግርና

አሁን ፊትላይ እናያለን። ትሞታለህና ቤቱን አስተካክል፣ ይህን ቃል ተናግሮት ኢሳያስ ወጥቶ ሄደ ይላል። አሁን ይህን ድምፅ ሰማና ንጉሡ ሕዝቅያስ ከዛው ኢሳይ ወርዶ ፊቱን ወደ ቤተ መቅደሱ አቅጣጫ ዞሮ ጸሎት ጸለየ። ይህን ጸሎት እግዚአብሔር ሰማው። በተወሰኑ በደቂቃዎች መካከል ላይ በተሰበረ ቁራ ያለ መጠራቶች እግዚአብሔር ልክ እንደበደለው ኃጢአተኛ እንደሆነ ተማምኖ ወደ አቅጣጫውን ወደ ቀኝ ወይም ወደ ኢየሩሳሌም አቅጣጫ ወደ ምስራቅ ፊቱን ዞሮ ሳቅ ሰቅ ወደው አለቀሰ። ንጉሱን እስከያስ በዚህም ሰዓት ነው።

አሁን እግዚአብሔር ቃል ወደ እኔ መጣ መጣ መጥቷል፣ እንዲህም አለኝ፣ ያ የግሪ ወዳጅ ህዝቅያስን ጸሎትን ሰምቻለሁ፣ እንባህን አይቻለሁና በዕድሜህ ላይ አስራ አምስት ዓመት ጨምር ያለው ግረ ንገረው ይሆናልና፣ አሁንም እግዚአብሔር ጸሎትን ሰምቷል፣ እንባህን አይቷል፣ ጸሎትን ሰምቷል። ስለዚህ ከምኝታ ተለዝሎም ይህ ስርዓት የድነት የመፋወስ የመዳን አስተላለፍ ማን ኢሳያስ ምን አይነት የማስተካከያ ነገር አድርጎ እንደሆነ ሁላችንም ይገባል። ትሞታለህና ቤትህን አስተካክል እየተባለ ሰው አንድ ቀን ሳይሆን ሳይሆን ወዲያው ተመልሰ ማለት ዘመን ዘመን ዘመን ያ ዘመን እንዲደመር የተደረገለት ምን

አየው በሞታችን ትሞታለህ ነው እግዚአብሔር ቢናገረንም፣ በሞታችን ግን አይሻም እግዚአብሔር። ትሞታለህ ነው የሚያሰራራን፣ አትድንም ብሎ የሚያሰራራን፣ እድሜ አቅራን ብሎ ያሰራራን፣ ከዚህ ቦታ ግርፍ ነው ያሰራራን። በንስሐ እንድንመለስ ነው፣ ስለ ወደቡ እንድንቀበል ነው፣ ከኃጢአታችን እንዳካወቅር እንድናስፈሪ የሚያስረዳ ቃል ነው እንጂ ሌላ ምን ሊሆን ይችላል? ክርስቲያኖች አሁን ኢሳይያስ ይህን ቃል ተናግሮ ስላስና አጽናንቶት ሄደዋል። ዛሬ ጾም የሚጾሙ የሚጸልዩ ሰዎችን ልናጽናናቸው በርሳ ውስጥ ያሉትን ልናጽናናቸው ይገባል። ቤትን አስተካክል፣ ያ ቤትን አስተካክል እየተባለ የሚነገሩ ቤት ያለ የምንነጋግረው የእናንተና የሁላችንን ገላ ነው። ሰውነት ነው። የእግዚአብሔር ሰውነት ቤት ይባላል። የእናንተ ሰውነት ቤት ይባላል። የእናንተ ገላጨ ግጥ ትስከራጨ ሁያለ ማንነታችሁ ሰውነት ማን ይባላል? ቤት ይባላል። ቤትን አስተካክል ማለት ሰውነትን ፈትሽ እያለ ነበር። ቤትን አስተካክል ማለት ንስሐ ግባ እያለ ነበር። ቤትን አስተካክል ማለት ማይበረ እግዚአብሔር የተባለ እግዚአብሔር ቤት ነው። የሰው ልጅ እግዚአብሔር ነው ወይ ቤተ እግዚአብሔር ነው። ቤተ እግዚአብሔር ማለት እግዚአብሔር ቤት ነው። እግዚአብሔር ቤት የተባለ እናንተ ናችሁ። እናንተ የእግዚአብሔር ማደሪያ ናችሁና የእግዚአብሔር ማደሪያ መስተካከል ይኖርበታል። ከምን ከምን? ከስርቆት መራቅ፣ ከሀሜት መራቅ፣ ከዘረኝነት መራቅ፣ ከጥላቻ መራቅ፣ ከተለያዩ ነገሮች ርቆ እንደት ማስተካከል ነው ቤት ሐዋርያው ቅዱስ ጳውሎስ እንደሚነግርን እንዴ ይላል እናንተ የታምረኑ ከመታሎት እግዚአብሔር አንቱም እናንተ የእግዚአብሔር ቤቶች እንደሆናችሁ አታውቁኝም አታውቁምን የተአምርን በጥያቄ የተአምርን ከመ ታቦቱ ለእግዚአብሔር አንትሙ እናንተ የእግዚአብሔር ማደሪያ እንደሆናችሁ፣ የእግዚአብሔር ቤቶች እንደሆናችሁ ወይም መንፈስ ቅዱስ አይለችም ላይ የትም መንፈስ ቅዱስ በእናንተ አድሮ እንደሚኖሩ አያችሁ፣ በእናንተ አድሮ እንደሚኖር ማለት ንሳ ስትገቡ ፆም ስትፆሙ ስትጸልዩ ስትሰግዱ በፍቅር በሰላም ስትኖሩ መንፈስ ቅዱስ በእናንተ አብሮ የሚኖረው እንጂ፣ ኃጢአት ከተሰራ ደግሞ መንፈስ ቅዱስ ይወጣል። መንፈስ ቅዱስ ሲወጣ ማን ይገባል? ሰይጣን ይገባል። ሰይጣን የእግዚአብሔር ማደሪያ የሆነው ሰይጣን የሰይጣን ማደሪያ ይሆናል። ያ ማን ነው? የእናንተና የኔ ሰውነት ይሆናል ማለት መንፈስ ቅዱስ አድሮባችሁ ይኖራል ማለት ወይንም ያድርበታል ማለት መልካም ስራ ስንሰራ ነው።

ይህን እግዚአብሔር ቤት የተባለውን የሚያጠፋ ሰው እሱን ያጠፋዋል። የሚያጠፋ ሰው ማለት ምን ማለት? የሚያቃጥል ነው፣ የሚያፈርስ ማለት ነው፣ የሚያጎሰቁል ማለት ነው። ንጽናን ቅድስናን ገንዘብ ሳያደርግ የቀረ ሰው በአላማው ምንድ ሊሆን ይችላል? ቤቱን ያስተካከለ ማለት ነው። ስለዚህ ቤት እንድናስተካክል ቤታቸውን አስተካክለው ንስሐ ገብተው እግዚአብሔር ታርቋቸው እግዚአብሔርን ታርቀው መንዝግ ስለረሱ ብዙ እናቶቻችን አሉ፣ ብዙ አባቶቻችን አሉ፣ ብዙ ወንድሞቻችን አሉ፣ ብዙ አባቶቻችን ቅዱሳን አሉ ዛሬም ድረስ

ሰውነትን ንጹህ በማድረግ ልቡናን ንጹህ በማድረግ እግዚአብሔር ማግኘት ቤት ማስተካከል ይጠቅማል። ለምደብ ይጠቅመው ባላችሁ እግዚአብሔር ለመያዝ እግዚአብሔር እግዚአብሔር እያልን የምንነግራችሁ መንግስተ ሰማያት ማለታችን መንግስተ ሰማያት ላችሁ በጻፍ ላይ ካገኘችው ቤት መንግስተ ሰማያት ማለት እግዚአብሔር ነው። መንግስተ ሰማያት ነው ራሱ ማለት ነው። እግዚአብሔር ነው ራሱ ማለት ነው። ሌላ ምንም ትጉዴ የለውም። ስለዚህ ራሳችሁን በማንጻት እግዚአብሔርን ማየት መቻል፣ ራሳችሁን በማንጻት የወቅ ቅዱሳን ማየት መቻል፣ ራሳችሁን በማንጻት ሄዳችን በማስተካከል ቅዱሳን መላእክቱን ማየት፣ ቅዱሳን መላእክቱ ሲወጡ ሲወርዱ ማየት። እኔ ንስና ነው ወይም ቅዱስና ነው ይህ የማይረት እንደው ዮሐንስ አንድ ወቅት እንቅብ ሰርቶ ወደ ገበያ ወጦ ሲሸጥ